ለመለስ ውድና የተከበራችሁ የዓለም የዩቲዩብ ተመልካቾች በሙሉ ሰላማችሁ። ልጆች ደልል እንደምናላችሁ። ደህና ናችሁ? አውዳመት እንዴት ነው? አለምዬ አሪፍ ነው። እንግዲህ አውዳመት በጣም ደስ በሚል ሁኔታ እያከበርን ነው የምንገኘው። ተመልካቾችሽን ሰላም ባያችሁ። እዛ መጥመሻ ላይ ያድርገው። ሰላም ባያችሁ ሰላም እንዴት ናችሁ? ውዴ ተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ። አብሮ አደረሰን። እንኳን አደረሳችሁ ለብርሃነ ትንሳኤ። እንኳን አደረሳችሁ ለብርሃነ ትንሳኤ እ እንኳን አብሮ አደረሰን። መልካም በዓል ለሁላችሁም በያላችሁበት። እንወዳችኋለን። ሰብስክራይብ አድርጎን ሰብስክራይብ አድርጉ። ቆንጆ ቆንጆ ቪዲዮዎችን ይዤላችሁ እመጣለሁ። ቆንጆ ቆንጆ ቪዲዮዎችን ይዤላችሁ እመጣለሁ። አበረታቱ፣ አበረታቱ ነበረ እኛ ቤት እንዴት፣ ያው በዓል ስንተኛ ዞን የምታሳልፉ ከዚህ በፊት ኦኬ። ለመስቀል ነው አይመጣሽው እንዴ ባለፈ ገና እዚህ ነበርና? አዎ። ኦኬ፣ እንግዲህ ብዙ በዓላቶችን እያሳለፈሽ ነው ማለት ነው። ለመጀመሪያ ጊዜዋ አይደለም። ሆኖም ሳለ እንግዲህ አለም በዚህ ሁኔታ በዓልን እየተቀበልን እንገኛለን ማለት ነው። ለመላው ቤተሰቦቻችን በድጋሚ እንኳን አደረሳችሁ፣ መልካም በዓል። እንወዳቸዋለን። ሃይላይት ቻናል ላይ እንዲጫን የፈለኩት ቪዲዮ ስለሆነ የቀረጽኩት ለማስታወሻ ብዬ ነው ባይ